የእስራኤል ደኅንነት ምንድን ነው? እዚህ ላይ መረዳዳት ያለብን ነገር አለ። እስራኤልን እደግፋለሁ ብለሃል። እሺ ደገፍክ። እስራኤልን የእስራኤል ፖሊሲ ግን እኮ ደኅንነትን የሚያስጠብቅ አይደለም። የእስራኤል ፖሊሲ መበጥበጥም፣ ረብሻን ከዛ ውጭ ፖሊሲ የላትም። ይህን አስመልክቶ በነገራችን ላይ ከአሁን ቀደም የሰራሁትን ቪዲዮ ብታዩት በደንብ ያረጋግጥላቸዋል። እስራኤል ጎረቤቶቿን እያበጣበጠች መኖር ያዋጣታል ወይ ብዬ ያነሳሁት ነገር አለ። እስራኤል የኖረችው ስትገድል ሰዎችን በመጨፍጨፍ ነው የቆየችው። በርካታ ሀገራትን በሎቢ ያስፈርሳለች አሜሪካንን ሎቢ በማድረግ ሀያላን መንግስታትን በቋሚነት በመወትወት አገራትን አፍርሳለች። በኢራቅ ጀምረው አልሞስት አምስት ስድስት ሀገር እንዳፈራረሱ ማየት ይቻላል። እና ሁልጊዜም በቋሚነት እንዲህ አይነት ነገሮችን በማድረግ የምትረካ ሰላም የማስከብረው በዚህ መልኩ ነው ብላ የምታስብ አገር ከመሆኑ አንጻር እንዴት አብሮ ሊሄድ ይችላል ሁለቱ ነው? ምክንያቱም ለፍልስጤማውያን ካዘንክ የእስራኤልን በጥባጭነት ማውገዝ ይኖርብሃል ማለት ነው። በርካቶችን በጥብጣለች፣ ኢትዮጵያንም በጥብጣለች። በነገራችን ላይ ብዙ ሰዎች ይህንን አይረዱም። ኢትዮጵያንም አበጣብጣለች እስራኤል። ይኸው የቅርብ ጊዜ ታሪካችን በ2004 አህባሽ የሚባለውን ፕሮጀክት ያመጣው ማን ነው? እስራኤላዊ ፕሮፌሰር ሀጋይ ኤርሊች ከመንግስት ጋር ባደረጉት ድርድር ነው። እንደዚህ አይነት አስገድዶ አመለካከትን የመጫን ፕሮጀክት አምጥተው የኢትዮጵያ ሙስሊሞችን ሕይወት ምስቅልቅሉን ያወጡት የድምፃችን ይሰማ ምን የሚባሉት ትግሎች በሙሉ ያመጡብን ፕሮጀክቶች ውጤት ናቸው። ስለዚህ እስራኤል እንደ ሀገር ኢትዮጵያንም በጥብጣለች። የኢትዮጵያም ጠላት ናት ልንል እንችላለን። በዚህ ባደረገችው ምክንያት ማለት ነው። ፕሮፌሰር ኖርማል ፊንክልስታይን የሚለው ነገር አለው። አይሁዳዊ ነው። ቤተሰቦቹ የሆሎኮስት ሰርቫይቨሮች ናቸው። እና ምን ይላል መሰላችሁ ዩ ካኖት ክሌም ስፖርት ስቴት ስ ሜቶዲክሊ ኤክስተርሚኔቲንግ ፒፕል ኢንሴ ዩ ር አባውት ም በዘዴ በቃ በደንብ በተዋቀረ መልኩ አንድን ሕዝብ እያጠፉ ያሉ ሰዎችን እደግፋለሁ እያልክ መልሰህ ግን ለሚያጠፏቸው ሰዎች አዘንኩ ልትል አትችልም ይላል። ሁለቱ በጣም የተቃረኑ ነገሮች ናቸው። እስራኤልን መደገፍ ማለት መካከለኛው ምስራቅ ይታመስ ማለት ነው። ኢትዮጵያን በነገራችን ላይ ለመካከለኛው ምስራቅ ቅርብ ናት። እዛ የተነሳው እሳት እኛም ጋር የማይደርስበት ምክንያት የለም። ኦሬዱም ደርሶ አይተነዋል። እንዳልኳችሁ በ2004 የኢትዮጵያ ሙስሊሞች በጣም ከፍተኛ በደል ሲደርስባቸው ቆይቷል። ለአንተም ከቀውሱ ይደርሰሃል። ኑሮ ውድነት ይደርሰሃል። ሌላ ነገር ባይደርስብህ የፕሮክሲ ጦርነቶች ይደርሰሃል። የተለያዩ ሀገራት በሚያደርጓቸው ፕሮክሲ ጦርነቶች የአውዳሚ ጦርነት ስጋትም ደግሞ አለ። አይታወቅም እኮ የኒውክሌር ጦርነት ምናምን የሚባለው ነገር መተኳኮስ ቢጀመር ከዓለም ሕዝብ አብዛኛው ሊጠፋ እንደሚችል ይገመታል። እና ከዛ አንጻር ሁለቱ አብረው የሚሄዱ ሀሳቦች እንዳልሆኑ መረዳት ምንችል ይመስለኛል።